እንደምናላችሁ ደናናችሁ ሆይ ቅዱስ ማርቆስ መንበረ ማርቆስ ነው የምንገኘው። የፓትሪያርኮች መኖሪያ ነው፣ ይሄ መቀመጫቸው ነው። ብፁዕ ወቅዱስ አቡነ ሽኖዳ የተወዳጁ አባታችን መቀመጫ፣ እንዲሁ የአባ ቴዎታድሮስ ያሁኑ ፓትሪያርክ መቀመጫ፣ እንዲሁ ደግሞ መንበረ ማርቆስ ቅዱስ ማርቆስ ወንጌላዊ ማርቆስ ክርስትናን ወደ አፍሪካ ይዞ ሲመጣ እዚሁ ነው። በአሌክሳንድሪያ ነው ክርስትና የተመሰረተችው። አጠቃላይ ይሄ የመንበር ማርቆስ ግቢ ነው። አጠቃላይ የአስተዳደራቸው የቤተክርስቲያኑ አጠቃላይ መኖሪያ ነው። በጣም ድንቅ መንፈሳዊ አደረጃጀት ያላቸው አባቶች ነው ያሉት። የሚያሳዝን ነው ደግሞ እዚሁ ከዚህ ቀደም ታስታወሱ ከሆነ ከሁለት ሶስት ዓመታት በፊት በሆሳና ቀን አሸባሪዎች ባጠመዱት ጥም ፈንጂ የወደቁ ሰማዕታትም እንዲሁ የሚገኙበት ቦታ ነው። አሳያችኋለሁ። ጫማዎቻቸው፣ ፎቶዎቻቸው ያሳዝናሉ። ሆሳዕና በአርያም ሊሉ መጥተው በዚሁ በተቀደሰው ስፍራ ደማቸው ሲፈስ ያሳዝናሉ። አሸባሪዎች ገዳዮች ሲገሏቸው እና በጣም ያሳዝናል። እንደምታዩዋቸው እዚህ ጋ የምታዩዋቸው ከላይ ምታን የምታዩዋቸው በምስላቸው እነዚህ ትልልቅ አባቶች፣ ሴቶች እና ህጻናቶች አንድ ላይ በአሸባሪዎች ፈንጂ ነው ያለቁት። እነዚህ ሁሉ የሚያሳዩት ያንን እልቂት ነው። እንደምታዩት ይሄ አስገራሚ ነው፣ በጣም አሳዛኝ ነው። የወሳናን መስቀል ይዞ ነው ደግሞ የፈሰሰው። አትግደሉን፣ አትግደሉን እያሉ ጩኸታሉ። በሀገራችን በኢትዮጵያ በእኛም ላይ እንደሚደርሰው አይነት አክራሪዎች፣ ጽንፈኞች ሊገላቸው ሞክራለ ግን እነሱ አሉ። ይኸው እነዚህ ሁሉ የሰማይታቱ ጫማዎች ናቸው። እነዚህ ሰማይታቱ ልብሶች፣ እነዚህ በፈንጂ ፈንጂ የበሳቸው ብረቶች አያቸው። እዚ ጋር በሰው ስጋ ላይ ሊገባ የሚገባው ፈንጂ ነው ይሄ እዚህ ወድቆ የምታዩት። ታሪካቸውን በደንብ አስቀምጠው ያስቀምጣሉ እና በዓለም ያሉ ጋዜጠኞች በዓለም ያሉ የሚዲያ ሰዎች የጮሁ በተለያየ ቋንቋ እየተገደሉ መሆኑን ግብፃውያን ክርስቲያኖች የተጠቆሙበት ነው። እንግዲህ ከጥንት ዘመን ጀምሮ ክርስትና ላይ የሚወረወረው ፈንጂ በየዘመኑ አለ። አጋጣሚ እንግሊዝኛ የሚችሉ አይደሉም ብዙዎቹ አረበኛ የሚችሉ ናቸው። እና በዚህ ምክንያት በደንብ ታሪኩን እንድንጠይቃቸው አልቻልንም። እግዚአብሔር ልጆች፣ ይሄ እንግዲህ ትልቁ የዋናው ስነ ስርዓት የሚደረግበት በኢትዮጵያ ቅዱስ ስላሴ እንደሆነ ሁሉ በግብጽ ደግሞ አሌክሳንደሪያ መንበረ ማርቆስ፣ በዚህ ነው ትልቁ ስነ ስርዓት የሚደረገው። እግዚአብሔር ልጆች፣ ያ ውስጥ ገብተን ከኢትዮጵያ ቤተሰቦቻችን ጋር እግዚአብሔርን እናመሰግናለን፣ እንዘምራለን እንድታዩት ነው። ይህን ያልካልን ካየነ ነው ይበቃል። መንፈስ ቅዱስ ይባርካችሁ። የፓትሪያርክ ሹመት የጳጳሳት ሹመት የሚደረገው ልክ መንበረ ጸባዖት አራት ኪሎ ቅድስት ስላሴ እንደሚደረገው እዚህ ነው። በጣም ትልቅ ቤተክርስቲያን ነው። ውስጡ ያምራል። ያማረ ነው የሰመረ አግሎት ያላቸው መንፈሳያን ያሉበት ነው። እግዚአብሔር ይባርካችሁ።